አረቡ በጣም ናይ ሰው እኮ ነው ማይከዝን፣ በቃ የማናዊ ነው ኮ ነፍሲና አይፈልግ እኔ ላይ መጥቶ በጣም ነው ሳፖርት ያደረገኝ። አረቡዬ በሰጠኝ ሌላ ቦታ ነው።

ኖርርላ ተመቸዋል ማለት ነው። ከነነጮች ሀበሻ በኤልትሪክ የምትፈልጊው ምንም የለም። በጣም አሪፍ ነው። መለሳለሁ ወደ ዳላስ እንሻላ መለሳለሁ። በቅርቡ እንሻላህ ብትመለስ ይሻላል። አንድ ሰብሰብ እናደርጋል በዛው አድርገን እንደ ጀሚል እንደ ሌሎች። ጀሚልማ የሸቀለ ነው ነፍሲና ሚያላ ፕሮቴክቲም በዝ ነው በጣም እኔ በጣም ስራ የሚወደው በጣም ጓደኛ ያደርገዋለሁ።

አታቂ መቼ ነው? ኦፍኮርስ ሰው ወጥሮ መስራት አለበት፣ ግን ደግሞ ለራሱ መዝናናት አለ። በገንዘቡ ኢንጆይ ማድረግ አለበት። ደግሞ ላይፍ፣ ኢንሻአላህ ካለ ሁሉ ነገር ይስተካከላል። አረቡዬ፣ ይሄ ኢነርጂ ነው እኛ የሚያስፈልግን። ትክክል ነው አባቴ፣ ኢንሻላህ፣ እውነት ነው። ላጨስልስ ቀን ይባረቅ አባቴ፣ ያላሰብኮ ሲሳይስ ገንዘብ ወደ ይ ጤና ወደ ላይ ልጆች ላሰብከው ሲሳይ በቃ ሰው ሁሉ ወደ አንተ ሱቅ ብቻ አይመጣ ሌላ ቦታ አይሂድ ብለናል። አንተ ና በቃ እናንተ ለነገሩ ተካፍሎ መብላት ነው የምትወዱት። ግን አል አት ካልሰጠን ምንም መጠራቀም ብቻ ጥሩ አይመጣም። ምንም የራስ ይበቅ የሰው ሳይሆን የራስ፣ እግዚአብሔር ያዘጋጀልህ የሚገባን ለራስ። አሁን እኔ እንትኖቹ ደስ ይሉኛል፣ ሶማሌዎች። ሶማሌ ተራ ትሄጃለሽ አይደል? ማይ ከዝን አረሙ ሶማሌ ተራ ስትሄድ አንድ አይነት ይሄ የዱባይ የሱዳን ሽቶ ነው ያለው አካባቢው፣ ሽቲ አንድ አይነት ኤቭሪቲንግ። ግን ኢንሻላ ብለው ነው በቃ፣ እዋቸውን አርከብክፎ ጭሳቸውን አጭሰው ያ ዘይቲንኪ ቴንኪዩ በጣም ለአንተም እንደዛው። በጠዋት ሱማሌ ተራ ስትሄዱ ዋቸውን አርከብከው ጭሳቸው እያጨሱ ኢንሻላ ቀናችን ይባረክ ይላል። እቃው አንድ አይነት ነው፣ ግን አንተ የድልህን ነው ምሰራው። በቃ የኛስ ደግሞ የኛቹ ከጎን ስጋ ትከፍታለ፣ ከዛ ቢላ ይዞ ይመጣ የለም፣ አንድ አይነት ይመጣል። ከሱ አንዳትገዙ ባለፈው ስገዛው አልተመቸኝም ይላል። ቁጭ ብሎ ምቀኝነት ምቀኝነት ብቻ። አሁን እኔ የሆነ ነገር ብከፍት ከጎን ያንድ ሰው ካለ የራሴ የድሌን ነው የምበላው በቃ የራሴን እግዚአብሔር የጻፈልኝ በቃ ዛሬ ማሜ እንደዚህ መስራት አለባት ተብሎ የተጻፈውን ነው በቃ። ሰው መጥፎ ነው ቢልህ፣ ሰው እንዲህ ነው ቢልህ፣ አንድ ሰው ለአንተ መስጠት ካለበት ይሰጣል። በቃ ምክንያት አለው እግዚአብሔር እንደዛ ያር። ጀስት ብሊቭ፣ ማመን አለብህ። የተጻፈልን ማንም ሊወስድ አይችልም። እንኳን እኔ ልጆቼ እንዴት እንደሚያርጉ ምን እንደሚሆኑ የት እንደሚደርሱ ኦልሬዲ ተጽፏል በእግዚአብሔር ቤት። በቃ እኔ ልጄ ኢንጂነር ነው የሚሆን ብል ፓይለት ነው የሚሆን ብል እንደት ነው ቢል አይሆንም። ልጄ አሁን ምንድን ነው ትልቁ ልጅ የምንላል ፖሊስ መሆን ነው የምፈልግ ይላል። እንትና ባርኮ ኖ እንትን ነው የምትሆነው፣ ለዋለሁ ሃስለር ነው የምትሆነው በቃ ለቢዝነስ ማን ነው የምትሆነው ስለው ኦኬ ኦኬ ማሚ ይላል። ግን የራሱን ነው በቃ እግዚአብሔር የጻፈለት የራሱ አለ በቃ እያንዳንዳችን የተጻፈልን ሰው አለ ማሜ እንደዚህ ዝምሽ ቁጭ ብለሽ ብትጥቅጥበይ አንዳንዱ ደግሞ ሳህን ይዞ ይሮጥ የተባላለ 16 ሰዓት አንዳንዱ ደግሞ ጨላ እያወጣ ስጥ አለ መስጠት ትችላለ አቅሙ አለ የተባለ ደግሞ አለ ለሰው ስጥ የተባለ በቃ አንዳንዱ ደግሞ ከሰው እየተጦርክ ኑር የተባላለ አንዳንዱ ደግሞ ጥረግራ ብላ የተባላለ በቃ እንደዛ ጋይስ የእድላችንን ነው እንጂ ሰው ስላወራ አይደለም። በቃ አንዳንዱ ሲሰጥ የሚሰጠው አለ። አንዳንዱ ደግሞ ይዞበት የሚሄድ ለኪ ያልሆነ ሰው አለ። በቃ ግን ሁሌ ናይስ መሆን ለሰው መስጠት መጥፎ ነገር አይደለም፣ ካለን ጋይስ፣ ካለን መስጠት። ግን አንዳንዴ የራሳችንን ትተን ለሰው ማድረግ አይደለም ያልኩት፣ ካለን ማካፈል መጥፎ ነገር አይደለም። ብቃት አሁን እኔ ያለኝን ኳልኩሌት አድርጌ ነው የምራመደው። እኔ ማርያምን ነው የምላችሁ፣ ለምን ነገ ከሰው እጅ መጠየቅ አልፈልግም። ይህን ያን ብሰጥ ይህን ብዬ ነው የማደርገው እንጂ ይሄ ራሴን ከልጆቼ ነጥቄ ለሰው አድርጌ ለመታየት ሾ አፕ አላረግም። ሾ ኦፍ ነው አሁን ሰውን የገደለው ሾ። ሚገርምሽ፣ ይሄ ነገር የምታወሪው ሁሌ ሁሌ እናቴ ትሙጥ እኔ የምሰማሽ በጣም አሪፍ ነገር የምታወሪው እና እሰማለው እና ያረኩት ነገር ሳረገው እሰማ ጥሩ ጥሩ መስማት ጥሩ ነው። አንድ አንድ ሰው ልጅ የሌለው ምናምን ሌለው ይመክርሻል ይፈልጋል ለመመክረ እና በጣም ግርም ይላል። አሁን እኔ በአንዳንድ ነገር ሰዎች በጣም ይገርበኛ አረቡታቃለ በዛ ጨዋታ ምናምን እና አንዳንድ ሰው ገና ስታርት አድርጎ ሊጫወት ሲመጣ ይሄ እንዲህ እንዲህ ነው ስትገቡበት ሊሚት ማድረግ አለብህ። ላይክ መጠኮኔ ቀኑ ሙሉ ብታጫውተኝ ደስ ይለኛል። አረቡ ቀኑ ሙሉ ግን ስለማቀ ስለማላረቅ ሳይሆን ሳታውቀው በአይን ሚስ ገብተህ ገንዘብህን ብዙ ልታረግ ትችላለህ። እና ሊሚትህን እንድታቅ ነው መጀመሪያ ማስጠነቀቅ ሰው ሲመጣ ሀብሎ ከኔ ጋር ስታርት ሲያደርግ ማለት ነው ከዛስ አገሩን ሁሉ አስሰው መጨረሻ ላይ ሉዝ ሲያረጉ ነው እኔን ሪመምበር የሚያደርጉኝ፣ ላይክ የሚያስታውሱ ኦልሬዲ ላይክ ድራማው ካለቀ ምናምን በኋላ። ግን ኦሎይስ ሪመምበር የሚላለው ገና ሲመጡ ነው አስታውሱ። ለምን ጨዋታው እያሳሰቀ ነው የሚወስድ። ታገኝበታለህ፣ ታጣበታለህ፣ ታገኝበታለህ፣ ታጣበታለህ። ግን ሊሚት ማወቅ አለበት። እንደዛ ብለው የመከርከው ሰው ከጀርባ ጠላት ይሆናል ከጊዜ በኋላ ሁሌ መጀመሪያ ላይ ስቀርብ እኔ አወኩም አላወኩም፣ ለሰው የሚመስለኝን አድቫይስ ነው የምሰጠው። ጋይስ የሚሰማኝን ፊልም አደርገውን ለራሴ በገባኝ መጠን ነው ለሰዎች ወሬበር ስለትዳር ሽማውሪ ወሬበር ስለ ልጆች ሽማውሪ ወሬበር ስለ ብቻ የአወራሽኝን አውርተሽኛል። ስታወሪኝ የሚሰማኝን ስሜት ያሳለፍኩትን እንደ ራሴ እኔ በሆንስ ብያስቤ ነው አድቫይስ ለሰው የምሰጠው እንጂ እንዴት እንዲሆናል ትዳርሽ ካልሰራ ጥለሽው ሂጅ፣ ምን አባቱ ያደርጋል። አሁን በጣም ከሚያስጠሉኝ ሰዎች ወንድ ብሄድ ወንድ ይመጣል ምትል ሴት አልወድም፣ እኔ አልወድም። ወንድ ሂዶ ወንድ ስለመጣ አይደለም ምትወጁ ሰውና ፊልም ምታረጊለት ዋጋ የከፈልሽለት ጊዜሽን ያጠፋሽበት ሰው አለ እንጂ እስናባው መልክ እስናባውት፣ ወንድ ልጅ ስለሆነ አይደለም። በቃ ያጠፋሽው ጊዜ ላይ እንዴት ነው እንደዚህ ዝም ብሎ በቃ የሚሄደው ብሎ የሚያስቡ ሰዎች አሉ። አንዳንድ ሰው ይችላል። ያ አይደለም ፖይንቱ። እንዴት ነው ላይክ የያዝነው ነገር ይሰራል ያልነው ነገር እንዴት ነው በቀላል ወይ ሉዝ ያደረግ ነው ብለን ስለምናስብ ነው እንጂ ኦፍኮርስ፣ እናት በድባቡ ሄድ ወንድ ልጅ ይመጣል። በትዳር ስንሄድ በልጆች ስንሄድ ልጆችን አድቫይስ የምሰጠው በገባ ልክ ነው። አንተ የሰውን ልጅ በኔ ወይ በአንተ ወይ አሳድጊ ማለት አችልም። የኔ ልጅ ሜቢ እንጀራ ይወዳል ያንተ ልጅ ፓስታ ሊወድ ይችላል የተለያየ አይነት ሲስተም ነው ያላቸው የሚበሉበት እንትናቸው ናቸው አንዳንዱ ግን ምን ይላል ልጃችሁን እንዲህ ብታረጉ ጥሩ ነው ይላል የሆነ ነገር በቃ እንደነዚህ አይነት አስተያየቶችን ተጠንቅቀን ነው የምንሰጥ እኔ ሲጀመር ለሰው ልጅ አስተያየትን መስጠትም አልፈልግም ለምን እናት ሴንሴቲቭ ነች በቃ የሆነ ነገር ስትናገር የሆነ ነገር ስትናገሩ ሴንሴቲቭ ሰው ለሰው ልጅ አድባይስ አይሰጥም እንዲይህን ፊት አድርጊው ይህን አድርጊው፣ እንስቴድ ኦፍ ፋሚሊሽ ካልሆነ በስተቀር ይሄ የውጭ ሰው አስተያየት መስጠት አለች። እኔ አፌን ነው ምዘጋ፣ በአይም እንዳላየው ነው ማልፈው። ለምን ከእናት በላይ የሚያውቅ የለም። ምንሰጠውን ደግሞ ማወቅ አለብን። ግን አሁን አንዳንድ ንቀት ያርበታል። አንድ ሰው ትዳሩን ስላፈረሰ ከኤክስፕሪንስ ሊያወራ ይችላል። ዋይና የእኔ ትዳር ፈርሷልና የሌላ ሰው ትዳር መወራት የለበትም ብዬ ማስብ ሰው አይደለም። ለምንድነው እዚህ ሶሻል ሚዲያ ላይ ሾፍ ነው ያለው ሰው ስለ ትዳሩ ሲያወራ ወይ ማይ ሜሪጅ በጣም ሶር ሊያምዚን ግምትልን ያለች ቤት ውስጥ እየተቃጠለች እንጂ የእኔ ትዳር እንዲህ ነው ብሎ እውነት የሚያወራ የለም። ብዙ ጊዜ እኔ ሪያሊቲ ነው ማወራው እዚህ ጋር ስመጣ የራሴንም ማሳ አይቼ ነው የምኖረውን ላይፍ ነው። አይ ስዌር ቱ ጋድ ኢዝ ዩ ማይ ካዝን አለች ፊት ለፊቴ። አንድ ቀን ሀይድ አድርጌ አላውቅም ስለራሴ ነገር በቃ ለምን እኔ በዚህ ቤት ስኖር ነው ሰላም የሰጠኝ፣ ላይ ራሴን ሁኜ ስኖር ነው ውስጤም ደስታ ያለው ሰላምም ያለው። ብዙ ችግሮችን ስንደብቅ ነው ችግር ህይወታችን ላይ እያመጣ ሰዎች ይሰማው ብናል፣ ኢንስቴድ ኦፍ ቤተሰብ ከሚሰማብን እኮ የኛ አበሻ እኮ የውጭ ሰው ሰማብን ብለን እኮ ነው የምንቃጠለው። አረጀታችን ክፋተኛ የሆነ ነው በቃ። ለእኔ ግን ሰላም ሰጦኛል። ቴንክዩ የኔ ፍቅር መስዬ ቴንክዩ የኔ ማር እና አሁን አንዳንድ ሰው ብዙ ጊዜ እኔ ብሞት ላይፌን አላወጣም፣ እኔ ብሞት እንዲያልልም ይላሉ። መጡ ነው ያ ሰው ለምን እንዲያደርግልህ አልችልም፣ ግን አሁን አንዳንድ ሰው የምናቃቸው ሰዎች አሉ ፌስ ቱ ፌስ እንደዚህ ምን ተዋውቃለህ። ትዳሯ ትዳሩ እንዴት እንደሆነ እንዴት ህይወታቸው እንደሚመሩ ዋት ካይንድ ኦፍ ፓረንት እንደሆኑ ለልጆቻቸው ምን አይነት ቤት ውስጥ ሪሌሽንሽፕ እንዳላቸው ሪያሊቲውን እያወቅ ነው ሚዲያ ላይ ሲመጡ ወይ እኔ ባሌ ቺት ባይዘው ዊችት ብቻ አይደለም የሰውን ልጅ የሚያለያየው በጣም እናረፍ ዋስ ጎን አሁን አለ ሪስፖንሲቢሊቲ አለመውሰድ ሪስፔክት አለመደራረግ በጣም ብዙ ነገር አለ አበሻ ምንድን ነው የሚያወራው አደባባይ ላይ ወጦ እኔ ባሊችት ካረገብኝ በኋላ አይደዋነሲ ኔቨር አጌን ይላሉ ግን እንደነዚ አይነት ሰዎች ናቸው እንዲያውም የሚርመጠመጡት ጋይስ ልክ የልጅ በርዝደ ሲደርስ ዲኮሩ ላይ መጦ እንዲቆምላት ብቻ የምትለምን ዜታለች ኖ አባትነትን የምትዩ በርዝዴ ላይ መጡ ስለቆመ አይደለም፣ አባትነት የሚገለጸው ሁ ኬርስ፣ መጦ ቆመ አልቆመ፣ ኒወይስ ሬስፖንሲብሊቲ አንች ላይ ነው የተጣለው ለዲጎር እና ክርስትና ለመታየቱ አባትየው የምጠሪ ከሆነ ያኔ ነው ዊክነስሽ እመኝ። እና ብዙ ጊዜ ስናወራ ሰው የራሱን ኦፒኒን ብቻ ነው እንዲሰማለት የሚፈልግ እንጂ አድቫይስ መስጠት መቀበል የሚባል ነገር የለም። ማሜ ትዳ ትዳሯ ፈርሷል፣ ስለ ሰው ትዳር አስተያየት መስጠት አልችልም ነው ይሄ። የራስሽን ትዳር በያሽ የሚል ነው የሚበዛው እዚህ አካባቢ። የያንዳንዱ ሰው እንትኑ ሲቹዌሽኑ የተለያየ ነው፣ ቤት ውስጥ የሚጣላበት መንገዱ። ጋይስ ግን እኔ ትዳሬ ፈርሷል ወይ አንድ ሴት ትዳሯ ፈርሷል ማለት ስለሌላ ሰው አድቫይስ መስጠት አልችልም ማለት አይደለም ቢኮዝ ሺካን መስጠት ትችላለች። ለምን ኤክስፕሪንሱ አላት። ስለ ልጅ ማውራት ይችላሉ ልጅ የወለዱ ሰዎች። ልጅ ያልወለዱ ሰዎች እንቅፋት ነው የሚሆኑት። ቁጭ ብለው ስለ አንቺ ልጅ ቫሊ አያውቁ፣ ታረክሳለች፣ ታወርዳለች የአንቺን ልጅ። ልጅ እንዴት እንደመጣ ማታቅም ቁጭ ብላ ስለ ልጅ ልታወራት ትሰጥሻለች አድቫይስ እንዴት ልጅሽ ማሳደግ እንዳለብሽ ነው ብቻ። አንቺ ስለኔ ልጅ እንዴት ማሳደግ መስጠት አቸኝ አድቫይስ። ሲቀጥል ትዳር ሲባል ትዳርን ያላዩት ሰዎች ዝም ብሎ ወመኔ ወንበዴ የሆኑ ሰዎች፣ አንድ ሰው ከትዳር ትዳር ማለት ዶ ሀብቱ ሜሪጅ እኮ ማድረግ የለብሽም ቀለበት አስረሽ መቀመጥ የለብሽም አብረሽ ከአንድ ሰው ጋር መኖር አስር ዓመት በጣም ስስ ላይክ ቱ ማች ነው፣ በቃ ቱ ማች ነው። አስር ዓመት አይደለም ቱ ትሪ ሶስት አራት ዓመት ከሰው ጋር መቀመጥ የላይፍን ኤክስፕሪያንስ አራት ኪሎ የላይፍን ኤክስፕሪያንስ በደንብ አድርገን አይተነዋል ከአንድ ሰው ጋር አራት ኪሎን ማነው ሚቱ የሚያደርገው? ጋይስ ሪከር ማነው ሚቱ ያደርገው? ፍቱት እንጂ ተውት። አረ ተው፣ እያየን ሚቱን ነው አልክ ጋይስ። እና አንድ ሰው ስለ ትዳር ሲያወራ አራት ሁለት ዓመት ሲቀመጥ ራሱ በቃ ባህሪ ማወቅ እኮ ነው። አብረሽ ቤት ውስጥ ስትኖር ትዳር ነው። ሁለት ዓመት ሶስት ዓመት አብረሽ መቀመጥ ከአንድ ሰው ጋር ስለ አንድ ሰው ባህሪ ከአንድ ሰው ጋር እንዴት መኖር እንዳለብሽ እኮ ነው። በስተት ነው። ኦኬ እኔ ማለት አንድ ሰው ጋር ስንኖር እንዴት መኖር እንዳለብን እኮ ነው። በቃ ላይፍ እንዴት እንደሚመራ ነው የሚያሳየን ትዳር ማለት ነቲንግ ያዝ ምንም ነገር እኮ የለውም ከዛ ውጭ ጋይስ። ትዳር ማለት እንዴት ሕይወትሽን ሰርቫይቭ እንደምታደርጊ ጌቱጌዘር ጌዘር ቤት ውስጥ እንዴት እንደምኖሪ ከዛ ከመኖር ምዛት አብሬሽ ትሆኛለሽ፣ ትወልጃለሽ፣ ትኖሪያለሽ፣ ትሰሪያለሽ፣ ላይፍን ትመሪያለሽ፣ ሌላ ነገር የለውም። ከዛስ ወጠው ምን ይላሉ ትዳርን ያላዩ ሰዎች ይወጡና ስናት ኢዚ ጋይስ ቁጭ ብለን ስናወራ ግን እንዳወራን ልጅ መውለድን ቀለል አድርጋችሁ የምታዩ ሰዎች አላችሁ። በጣም ዋጋ የተከፈለበት በህይወታችን ሰው ሴቱም ወንዱ እሺ ብለን ያው ወንዱ በጥሩ ሰው ሲሆን ኦፍኮርስ ጊዜውን አጥፍቷል አብሮ ማለት ትችላለች። ከዛ ውጭ ግን ሴቷ ግን ከገንዘቧ ከመልኳ ከጊዜዋ ቀይ የነበረችው ጥቁሩና ሀያ ምናምን የነበረችው አርባ ዓመት ገብታ እንደዛ ነው በቃ ልጆቻቸው ላይ ዋጋ የከፈሉ ሰዎች አላችሁ። ግን ቁጭ ብላችሁ ስላያችሁ ብቻ እኔ ባርኮን አማን ስል ብቻ ዝም ብሎ ስሙን የምጠራው ይመስልሻል? ዋጋ ተከፍሎባቸዋል ልጆች ላይ ስለምናወራ ቀለል አድርገን ለምናወራ ሰዎች ማለት ነው። እና አንዳንድ ሰው ስለትዳር ቁጭ ብሎ ያወራል። እኔ የሚገርመኝ የፈቱ ሰዎች ቁጭ ብለው ማውራት አይችሉም ማለት አልችልም። የፈቱ ሰዎች ቁጭ ብለው ሲያወሩ ካላቸው ኤክስፕሪንስ እንደ አድቫይስ ሊያወሩ ይችላሉ። አድቫይስ ሊሰጡን ይችላሉ፣ ግን ትዳርን ጥሩ አድርጎ መያዝ አለመያዝ ብቻ እኮ አይደለም የሚያፋታሽ ለአትግባቢ ትችያለሽ፣ አትግባቢ በቃ ሳትግባቢ ትቀሪያለሽ የሆነ ሰዓት ላይ እንጂ ትዳር እኔ ስለፈጠው ስለ ሰው ትዳር ማውራት አልችልም ማለት አይደለም። ሰዎች ከኤክስፕሪንስ ሊያወሩ ይችላል ኤክስፕሪንሱ ይለያያል እንጂ ማውራት እኮ አለበት አንድ ሰው ዲ፣ እሷ ስለ ሰው ስተት ከምታወራ በፊት የራሷን በደንብ አድርጋ መያዝ ነበረባት የሚል ሰው አለ ኖ፣ እንደዛ ያን ስህተት ነው። ጋይስ እንደዛ አይደለም። የአንቺ ወይ የተለየ ነው፣ የኔ ወይ የተለየ ነው። ሰዎች ማውራት አስተያየት መስጠት ይችላሉ። የሚሰጡት ግን እኔ አሁን ስለ ትዳር ሲወራ እውነት የሚያወራ ሰው ብቻ ነው መስማት የምፈልግ፣ ጆሮዬን ክፍት አድርጌ ይሄ ቁጭ ብሎ አርቲ ቡርቲ ባሌ ቁርስ ሰርቶ ያመጣልኛል፣ ባሌ እንደዚህ ነው ምናምን እያሉ የሚበጣጠሱን ሳይሆን የአበሻ ወንድና አንድ አይነት ናት እንደው ሀያ አምስት ፐርሰንቱ እንኳን ልለውም አልሰጠውም ጋይስ አልሰጠው ለምን በሉኝ። በቃ የአበሻ ወንድ ሲያድግብ ሲያሳድጓቸው አንድ አይነት ባህሪ ነው ያላቸው አንድ አይነት ከስንት አንድ ዞር ስትል ካልሱን ሚጥል ነው ያለው። ዞር ስትል በልቶ ብረት ድስቱን ውሃ የሚሞላ ነው ያለ። ዞር ስትል ሻወሩን ጠጉሩን አልከስክሶ ነው። ዞር ስትል ሪሞቱን ይዞ ነው የምታገኘው። ዞር ስትል ነጭ ቲሸርቱን ጭቅ አድርጎ ነው የሚመጣው። ዞር ስትል የሆነ ነገር ነው። አንድ አይነት ነው። ከስንት አንድ እንደው እግዚአብሔር የባረከው ስለሴት ልጅ ቫሊዩ የሚያውቅ እናት አባቱ አሳደገው እንደውም ብዙ ጊዜ ወንዶቹ እንዴት ሴት ይመታል የሚል ወንድ አንደኛ ተራጋጭና ተማች ነው። እናቴ ነው ወዳለው የሚል ወንድ አንደኛ ሴት ልጅ የሚያረክስ አስወርቱ ጋር ነው የምላችሁ አንደኛ። እንደውም ዝም ብለው እንደዚህ ኤግዛይ ዙሬት አድርገው የማያወሩ ወንዶች ይሻላሉ ጋይስ፣ ዝም ብለው በቃ አፌን በዳቦ ብለው ጸጥ የሚሉ እንጂ ሴት ልጅ እንዴት ትመታለች የሚለው አንደኛው አጠናጋሪ እሱ ነው ጋይስ፣ አንደኛው ሁለተኛስ እናቴን በጣም ወዳሉ ማይ ማም ሺዝ ላይክ ኦል ማይ ላይፍ እያለ የሚኖረው ደግሞ ለሴት ልጅ ክብር እየለለው አስወር ልጄ ልጄን የሚሉ ልጆቼን ልጆች የሚሉ ልጆቻቸው ልብሳቸው የት እንዳለ እንኳን ወንዶቹ አያውቁም። አስር አመት ቤት ውስጥ አስራ አምስት አመት ተቀምጦ የንትን ሴት ነው የሚል ነው ያለው። በቃ መኖር ትርጉሙ ምንድን ነው ጋይስ? ቤት ውስጥ መኖር እኮ ማለት ይሄ ነው። ፐርፌክት ላይሆኑ ይችላሉ። የስ አይደሉም፣ አንደስታንድ እንደኛ ሊሆኑ አይችሉም። እንደ እናቶች ግን አንዳንዴ ሪስፖንስብሊቲን ቶታሊ በቃ ሴቷ ላይ ጫን አድርገው መጣው፣ ሶፋ ላይ መቀመጥ፣ ሜክ አድርገው ገንዘብ መምጣታቸውን ብቻ ነው የሚያስቡ ዩ ኒድ ቱ ጊቭ ታይም እና የልጅ ልብስ የት እንዳለ ማወቅ አለብህ። ልጅ ስንት ግሬድ እንደሆነ ሆምወርክ ከሚያሰሩ አባቶች አሉ። ከስራ ተመልሰው ጋይስ አሉ እኮ አሉ። ሁሎችም ሊሆኑ አይችሉም፣ ግን ከስንት አንዴ ናቸው። ትክክለኛ ፋሚሊ ፓራንት ያሳደጋቸው እንጂ እውነት ሲነገር ያስለቅሳል። ቁጭ ብለሽ አልቅሺ ወይ አልቅስ አባትዬ። እኔ ከመናገር ወደኋላ አልልም። እኔ ስናገር የብዙ ቤት አንኳኳለሁ። እርግጠኛው እኔ ነው የምነግርሽ። ሴቷን ፀጉርሽን ታውቂያለሽ፣ ወንዱን ቁጭ ብለህ እግርህን ታውቃለህ። እነግርሃለሁ። ትክክለኛውና ሪያሊቲው ይሄ ነው። አንዳንድ ወንድ ከስራ ተመልሶ ልጁን ከስራ አንስቶ መጦ አስገብኝ አላስገባም፣ እዛው ቁጭ በል እኔ ሳወራ ማስገባት አልወድም። እዛ ቁጭ በል እንደ አረቡ ቁጭ ብሎ የሚያዳምጥ ሰው ካልሆነ በስተቀር የካፍ ካፌ እየቀማሚ የሚያወራ ሰው አልፈልግም። እዛ ቁጭ በል። ከዛ ከስራ ተመልሶ ትክክለኛ አባት ልጁን አንስቶ ምግቡን በልቶ ልጆቹን ሻወር ሰጥቶ ትምህርታቸው እንዴት እንደሆነ ሆምወርክ ቸክ የሚያደረግ አባት አለን። አንዳንዱ አንዳንዱ ስንት አመት እንደሆነ የስንተኛ ክፍል እንደሆነ እማያውቋሉ ከዛስ ቁጭ ብለው ይመጡና ሴቶች ባይ ዘ ወይ የአበሻ ሴት ነው አበሻ ወንድን ያባለገው ማርያምን ነው የምላችሁ እኔ አሁን ብዙ ጊዜ የሆነ ነገር ቀለው ማርዬን ይወድሻለሁ እኮ ምናምን ልትባባይ ትችላለሽ ቤት ውስጥ አና ላይር ቱ ዩ ጋይስ መውደድ ምንድነው መውደድ ማለት ማገዝ አለበት እኔ ድክም ብሎኝ ወገቤ እስከሚንቋቋ ድረስ ፍቅር ፍቅር ብታጫውችኝ አይገባኝም። በዛ ሰዓት አይገባኝም፣ ብስጭት ነው የሚታየኝ። እኔ ሴት ልጅ ትታለላለች ይላሉ። እንደናንተ አይነት ዳም የሆነ ሴት ሊታለል ይችላል። እኔ ግን አይካንት። ወገቤ እየደከመ ልጆቼ እያንቋቁት ወገቤ ቁጭ ብለሽ በጣም ነው የማፈቅርሽ ብት ዳስ ጀስት ዋርድ ያን አይደለም። እኔ ሲደክመኝ ሰው ማገዝ አለበት። በቃ ሂጄ ግሮሰሪ አድርጌ ስመጣ በጣም ብዙ ቃይ ከሆነ ማገዝ አለበት ወ መገንባት አለበት። አትሊስት አንዳንድ ወንድ እኮ ሂዶ ሾፒንግ ያደርጋል እኮ ለወራስ ቤዛ እዝና በአሁን መኒ ማገዝ አለበት። ቀላል አይደለም። ልጅ ይዛችሁ ግሮሰሪ ስትሄዱ የቤት ግሮሰሪ ለመግዛት ጋይስ፣ ልጅሽ በዛ በካርሴት ይሯሯጣል እሱ ሊገባ ነው ብለሽ እዛ ጋር ትሯሯጫለሽ። እኔ ምግላን ልጆች ያደርገውልኛል። አሁን ግን እንደዛ አይነት ነገር አለ። ቤት ውስጥ ያለ አይወጣም። አደባባይ ላይ የምትሉ አለ ይወጣል። ከጊዜ በኋላ ይወጣል። የጊዜ ጉዳይ ነው ጋይስ። ነቃ ደንገጥ ማለት አለበት አንዱ ሰው ወንዱ ብቻ ሳይሆን ሴቷም ሪስፔክት ያስፈልገዋል። ወንድ ልጅ ኦፍኮርስ ያስፈልገዋል። ግን ሪስፔክት የሚሰጠው ሪስፖንሲቢሊቲ ሲወስድ ነው። በቃ የወንድ ልጅ ሪስፔክት ለእናንተ ምንድን ነው? ሪስፔክት ማለት ወንድ ልጅ ሪስፖንሲቢሊቲውን ሳይወስድ እንዴት ታከብሪዋለሽ? የወንድ ችግር ያለብሽ ሴት ካልሆንሽ በስተቀር ማርያምን እኔ በጣም ወንድ ነኝ። የሴት ወንድ ነው። ምንሽ ልኬን እነግርሻለሁ በደንብ አርጊ። ፍቅር ወይ ሴክሹዋል አይደለም። ለሰው ልጅ ፍቅር ዋናው ኢምፖርታንቱ ሲደክመኝ ማገዝ አለበት፣ ማገዝ አለበት በቃ እኔ በተፈጥሮ የተነስቻ አሁን አልጋዬ ፍልስልስ ብሎ ልክ እኔ ቁርስ ሰርቼ ስጠራሽ አልጋሽን አንጥፈሽ መምጣት አለብሽ። ወደ እኔ ዘመጪ ወደዚህ፣ ፉን ፉን እያልኩልሽ ከሆነ አልጋውን ፍልስልስ አርግሽ ቁርስም ሰርቼ አቅርቤልሽ፣ እኔ ደግሞ ሂጅ፣ አልጋው እንዳነጥፈው ደግሞ ታስጠብቅኛለሽ። ያንን ለኔ አክሴፕት አላረግም። አንቺ ታረጊያለሽ፣ እኔ ግን አይ ካንት ሴት ልጅ የወንድ ልጅ ገመና ትደብቃለች። ኧረ እባክሽ ትደብቃለች? ማን ነው ለኛ ብቻ የፈቀደው ይሄንን ሁሉ ነገር እና ወንዶችን ያበላሻቸው ማነው? የአበሻ ሴቶች ለምን ገመና ይሸፈናል እያልሽ መደበቅ ያለብሽንም መደበቅ የለለብሽንም ትደብቅ ያለሽ ቤት ውስጥ ቁጭ ብለሽ ያኔ ራስሽን እያገሹ ሳይሆን እየቀበርሹ ነው። ሂ ካን ዱ ይት መጀመሪያ አንቺ ሳያገባ ሳትኖሪ ኖር እኮ እንዴት ላውንደሪ መታጠብ እንዳለበት ያውቃል። በተለይ አሜሪካ ስትኖሩ ሚስትን ወይ ገርልፍሬንድን ሳታገኝ እኮ ይኖ ሀብ ቱ ዩዝ ላውንደሪ አደለም፣ አገር አቋርጠ ሳንቲምን እየከተትክ ሂደት አጥብ ነበር። ቤት ውስጥም ስትመጣ ተከራይተህ ከሰው ጋር ተከራይተህ ጎን ለጎን ሩሜት በለው ሩሜት ቁጭ ብለህ ትታጥብ ነበር ሰው እኔ ላይ ሁሉን ነገር ሽክም አድርገህ ወይ ሽክም አድርገህ እዛች ሴቷ ላይ ቁጭ ብላችሁ ብቻ ባል እኮ ህዝብ አንድ እኮ አይደበቅም የገመና እኮ ይደበቃል ባፋን ሁሉ ስትተጋገዥ ነው ላይፍ የሚመራው ከዛ ውጪ የሴክሽዋል ችግር ደም ብዛት ያለብሽ ሴት ካልሆንሽ በስተቀር፣ አለ ለመባል ወንድ ልጅ የምታስቀምጭ ድክመትሽ ይህ ነው። እንደነዚህ አይነት ትክክለኛ ነገር ሲነገራችሁ ጎድ ዲገሮች አላችሁ ወንድ ልጅ በገንዘብ የምትገዙ። አምናት አምናት እንደነዚህ አይነት ሴቶች አላችሁ አለ ለመባል ብቻ ወንድ ልጅ አስቀምጠሽ ገንዘብ እየሰጠሽ በገዛ ገንዘብሽ ትሪት የምታረጊ ከዛስ ወጠሽ ባላለኝ ለመባል ወይ ክለብ ለክለብ ተያይዘሽ ለመውጣት ያን አይደለም ፖይንቱ። አንዳንድ ሴቶች እኮ ከሌላ ወንድ ተቀብላችሁ ለባላችሁ ምትሰጧላችሁ። በጣም ምትገርም ምትሶፈን አሉ እኮ። ለራስሽ ባል ባልከብር የለሽም። እኔ ደግሞ ባል እንዳከብር ትነግርኛለሽ። ፈርስትፎል ሴት ልጅ ወንድ ልጅ እንዳላት ቤት ውስጥ ካወቀች የሰው ወንድ ላይ እየተጠለጠለች፣ ሪስፔክት ለእናንተ ምን እንደሆነ እንኳን አታውቁትም። ክርስቶስንም እኔ አታውቂኝም ሳከብር ወንድ ልጅ ስትታይማ፣ ኦፍ ኮርስ አፈርብ ለፈርቢ ትባባያደሽ ከአንቺ እንኳን ሳላቅሽ አፈርቢ እየተባባልኩ አይደል እንኳን ከማውቀው ሰው ጋር የወንድ ልጅ ሪስፔክት የሚጀምረው ከቤት ነው። ከጓደኞቹ ከጓደኞቹ ጋር ያለሽን ባውንደሪ ማወቅ አለብሽ። የባሌ ጓደኛ ነው እያልሽ እየተንጠለጠልሽ ባልሽን ቁጭ አድርገሽ ጭኑ ላይ ልትቀመጭ የምትማግጭ ሴት ስለ እኔ ስለትዳር ልትነግሪኝ እንዳመጭ። የምታከብሪ ባልሽን ቤትሽ ውስጥ ባለው ነው። ሴት ልጅ መጀመሪያ የምታከብር ቤት ውስጥ ነው። ልክ እንደ ዳግ ትሪት የምታደረግ ከሆነ ቤት ውስጥ ንቃለች ዳሴት። ፍቅር እንዳለቀ ስታቅ ነው። መሆን አለብን ለመኖር ለልጅ ምናምን ብለህ እንዳትኖር። እንደ ውሻ ነው የምትቆጠረው ዳሴት። ከዛስ እንደናንተ አይነት አልጌ ዋልጌ ገልቱ ደሞ ረ ጠርመጥመጥ ትመጣና ትዳሯን ፈታ እኮ ነው፣ ትዳሯን ፈታ ትለኛለች። እኔ የወንድ ችግር የለብኝም። አይስዌር ነው ምላችሁ። ሰላም ነው ማገኘው። እንደውም እኔ ቤቴ ውስጥ ናንሳ ጣለው፣ ይሄን አድርገው አታድርገው፣ ልጄ ንገፈኝ፣ ጠዋት ትምህርት ቤት አድርሰው አታድርሰው ከማለት እኮ ሰላም የሌለው ሪሌሽንሽፕ ካለች እኮ ሪስፖንሲቢሊቲው ያንቺ ነው። ማታ ተኝቼ ጠዋት ስነሳ ምን ማድረግ እንዳለብኝ ያውቋሉ። ልጆቼን መላክ ነው ትምህርት ቤት። አይ ነውስ ያውቋሉ። ገበየው ወይ ከበደ ተኝተው ከሆነስ ራ ድርሳቸው ራ ድርሳቸው ካደረስካቸው አድርሳቸው እና፣ ብላ አትብላ። ይሄ ነው ትዳር የምትሉት? እንግዲህ ወዳችሁ ቁስል እያለ ሁሉም ቤት እኮ አንድ አይነት አይደለም። የአበሻ ቤት ሞስት እንደዚህ ነው በቃ። ከስንት አንድ ካልሆነ መስጠቀም ዶን ላይ ይርሰ ራስሽን አጥቷሸው እራስሽን ሽናቷቸው አንደ ለመባል ብቻ እየኖራችሁ እኛ ትዳር እንድንዝምት ነብሩ እነ ዩጋይስ እንደነዚህ አይነት ሰዎች ደግሞ እናንተ ቁማችሁ ስትሄዱ ልጆቻችሁን ስታድጉ ስታሳድጉ በራሳችሁ መቆም ስትጀምሩ አይወዱም እናንተ ለመስበር ወደታች ወደ ላይ ይላሉ ለምን እሷ ይሄ ያስጠላት ኑሮ አን ብቻዋን ለመኖር አትችልም። አቅሙ የላትም አቅሙ የላት ደግሞ እንደኔ ጭራሽ ብልጅ ድርግ መብላ እንደዚህ አትኖራትም። ልት ነው ልትሞት ነው። እንዲሁም እኔ ወንድ ልጅ ቤት ውስጥ ሲሆን ኬርለስ ሆናለሁ፣ ብዙ ጊዜ እኔ። እንዲሁም ራሴን በጣም ነው የምጠብቀው፣ ለሰው ብዬ ሳም በቃ፣ ለራሴ በቃ፣ ለራሴ ደስ ነው የሚለኝ። ኖረም አልኖረም አላይክ ራሴ መጠበቅ ጋይስ። ከዛስ ባሏ አስጠልቷት ጠልቷት እጅ እጅ እጅ እጅ ብሏታል። በቃ አንዳንድ ሴቶች ሰልችቷቸው 16 ሰዓት ባል እያላቸው ሚሰሩ ከሆነ አባቴ አስጠልተሀታል። ባናት ገፍትራ ደፍታ ብጥል ደስተዋ ነው። እንዴት ትዳር እያለው ሰው 16 ሰዓት ይሰራል ቤት ውስጥ ውጭ ወጦ ልጅ ጥሎ ጋርስ፣ የማይመስል ነገር እኮ ነው። ወረበውት የሌሊት ስራ ሚሰሩትስ አስፈር። እኔ ወንዱ ሆኖ እኔ የሌሊት ስራ አስከሰራ ወንድ አይደለም። ቤቴ ውስጥ ያለ ማርያምን ነው ምላችሁ። እንዴ ዛሬ እኮ በዚህ ሳምበዚ ጥቅስ የሚደረግበት ሰዓት እኮ ነው። ለሊቱ ሙሉ ሴት ልጅ ውጭ ሆና እንዴትስ ነው አንተ? እንቅልፍ የሚወስድ ተኝታ አልጋ ላይ ሴት ልጅ ውጭ አውጣ። ጀግና ወንድ ግን አይተዩ፣ የቀን ስራ ሲገኝ ይሰራል እንጂ የማታ ይሰራ ይላል ወንድ ልጅ ትክክለኛ፣ ቀበቶ ጠበቅ ያደረገ እንጂ አንተ እያንኮራፋ ወይ አንተም ደግሞ የምታወራት ትኖራለች ለሊት ላይ እንጂ ሴት ልጅ ወጣ ለሊቱ ማን ይሞት። ሶስት አራት ልጅ የወለደች ሴት የሌሊት ስራ ስትሰራ እስኪ ጇላችን ስለማይመች ነው። እስኪ ጇል ባናቱ ለምን አይተከለም? ምን ሊያረግልኝ ነው? ታዲያ ወንድነቱ የት ላይ ነው? እንደዛ እንደዛ ከሆነማ እኔ ብቻዬን እየሰራው ላይፌን አልመራም።